አብይ አህመድ የአራት ኪሎን ዙፋን ከተረከቡ ሰባት አመታት ተቆጥረዋል። አስቂኝና አሳዛኝ የስልጣን ጉዟቸውን እንቃኘዋለን። የሰባተኛ አመት በዓላቸውን በድሮን ጭፍጨፋ እያከበሩት ነው። ሌላ መርዶ፣ ሌላ ሀዘን በአማራ ምድር ተሰምቷል። የኢትዮጵያ መንግስት ባለስልጣናትን ገመና ያጋለጠው አለም አቀፍ ተቋም ጉዳይ እያነጋገረ ነው። መረጃውን ተሰሙታላቸው ከ300 በላይ ህጻናት የተገደሉበትን አሳዛኝ የጦርነት ውሎ በተመለከተም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 ፋሽስቱ አብይ አህመድ ስልጣን ከያዘበት የዛሬ ሰባት ዓመት ብቻ በኢትዮጵያ ምድር ለብዙ ዓመታት የማይረሱ ለትውልድ ጠባሳ ሆነው የሚታወሱ ዘግናኝ ግፎች ተፈጽመዋል። ብልጽግናና ቡድኑ ሀገሪቱን ለዜጎቿ ሲኦል እንድትሆን አድርጓታል። ገና ዙፋኑን በተረከበ በቅርብ ጊዜያት ውስጥ በቡራዩ የጋሞ ተወላጆች እየተለዩ በግፍ ተገድለዋል። ባህር ዳር ሰኔ 15 ቀን 2011 ዓ ም በተጠና መንገድ የአማራ ፖለቲካ ስብራት እንዲገጥመው ተደርጓል። ጀግኖቹ እነ ጀኔራል አሳምነው ጽጌና ሻለቃ አስቻለው ደሴ በዚህ ሰበብ ተገድለዋል። ሻሸመኔ፣ አሳሳ፣ አጋርፋ፣ ዝዋይ፣ ጅማ፣ ደራ አርሲ ነገሌ፣ ወለጋና ቤኒሻንጉል የአማራ ህዝብ በጅምላ እየተመረጠ ተገድሏል። ስደትና መፈናቀል፣ የመከራን ጥግ ማየት የአማራ ህዝብ እጣ ፈንታ ሆኗል። አማራ ሆነህ ወደ አዲስ አበባ አትገባም ተብሎ የተከለከለበት ዘመንም ነው። በክልሉ አጣዬ፣ ሸዋሮቢት፣ አንጾኪያና ገምዛ ለቁጥር የሚታክት ወረራ፣ ውድመት በመንግስት የሚ ደገሸኔ ጋሻኔ ሰርጎ ገብነት ተፈጽሟል። አጠቃላይ ወሎ፣ በከፊል ደቡብ ጎንደር፣ በከፊል ሰሜን ሸዋ የጦርነቱ ውድመት፣ ስደት፣ መፈናቀልና ሞት በሰሜኑ ጦርነት እንዲደርስበት ተደርጓል። የማይካድራውን ጭፍጨፋ ትውልድ አይዘነጋውም። በአብይ አህመድ ትዕዛዝና እቅድ የአማራ ክልል ላይ የታወጀው ጦርነት፣ የድሮንና የከባድ መሳሪያ ጭፍጨፋ፣ የአማራ ምሁራን የጅምላ እስር፣ የአማራ ማህበራዊ ሚዲያ አን ች የጅምላ እስር የአማራ የከፍተኛ ተቋም መምህራን የጅምላ እስር በአማራ ሕዝብ የተመረጡ የሕዝብ ተወካዮች ምክር ቤት አባላት እስር የአማራ ባለሀብቶች የጅምላ እስር ተፈጽሟል። የእነ ኢንጂነር ስመኛው በቀለ ግድያ፣ የደንቢዶሎና የሌሎች ዩኒቨርሲቲ ተማሪዎች እገታ፣ የአዲስ አበባ መንገደኞች እገታ የብልጽግናው መንግሥት ጥቁር ትሩፋቶች ናቸው። አሁን አማራ ከእነዚህና ከሌሎች ብዙ ተደራራቢ ግፎች በኋላ በሚጠሉት ገዢዎች ሁሉ የተፈጸመበትን ወረራና የተከፈተበትን ሁሉን አቀፍ ውጊያ እየመከተ ነው። ኢትዮጵያ ታሪኳን በሚጠላና በመንግስት ስም በሚነግድ ወንበዴ ቡድን ወደ ቁልቁለቱ እየወረደች ነው። እንደ ህዝብ ያለመጥፋት፣ እንደ ሀገር ያለመበታተን እድል በአማራ ጀግኖች እጅ ላይ ወድቋል። ብልጽግና በሚባል አረመኔ የጨለመው የዚህ ትውልድ ዘመን እንዲጠራ፣ የተጋረደው የመከራ ጉምም እንዲነሳ፣ የሞት ደመና ያረበ የከበበው ሰማይ እንዲገለጥ በእምቢተኛ ልቡ በጠንካራ ክንዱ ተነስቷል። ነጻነቱን ከብልጽግና መንደር ከመፈለግ ወጥቶ በነፍጡ ሊጎናጸፋት ከምላጩ ጋር ተጣብቋል። የማይቀረው ፍጹማዊ አሸናፊነት በደም የሚጻፍበት ወረቀት ቆራጦቹ የመሸጉበት የአማራ ጋራ ሸንተረር እንደሆነ ያመነ ትውልድ ተፈጥሯል። ከምኞት የተሻገረ ይልቁንም በማይጠብቁ ትድሎች ያሸበረቀ ትግል እየተካሄደ ነው። ይህ ፈልሚያ በ ብዙ መጓተቶች ውስጥ ሆኖ እንኳን ከማሸነፍ የማይመለስ እንደሆነ በተግባር ተረጋግጧል። በአማራ ሕዝብ የመከራ ቀናት የተሳለቁ ክፎች፣ በእነሱ ሞት የስልጣን ዙፋናቸውን ያጸኑ ባለጊዜዎች፣ በህዝብ ደምና እንባ ኑሯቸውን ያለመለሙ ጨካኞች ከነክፉ ታሪካቸው ሊቀበሩ ዋዜማው ላይ ተደርሷል። አብይ አህመድ መራሹ ብልጽግና በአማራ ሕዝብ ላይ የፈጸመውንና አሁንም የቀጠለውን ሰቆቃ በጣት በሚ የሚቆጠሩ አመታት ብቻ የሆነና በወቅታዊ ፖለቲካዊ ሙቀት ላይ የተመረኮዘ አይደለም። ይልቁንም ዓመታትን እየተሻገረ የመጣ ስርዓት ወለድ እንጂ። የአውሮፓ የህግና የፍትህ ማዕከል ከወራት በፊት ባሰራጨው መረጃው በኢትዮጵያ አማራ ተኮር የዘር ፍጅቱ በመንግስታት መካከል የዘመናት የቅብብሎች ታሪክ ያለው እንደሆነና የጉልምስና ዘመን እንዳስቆጠረ አትቷል። አማራን እንደ ህዝብ ለይቶ በማጥቃት ላይ የተመሰረተ ብቻ ሳይሆን የህዝቡ ማህበራዊና ስነልቦናዊ ማዕከል ናቸው የሚባሉ ሃይማኖታዊና ማህበራዊ ተቋማቱ በተጠና ስልት እንዲወድሙ እየተደረገ ስለመሆኑም ተንትኗል። እንዲህ ያለውን መንግስታዊ ተግባር የሚቃወሙ ግለሰቦችም ሆኑ ቡድኖች የግፉ ሰለባ እንደሚደረጉ ገልጿል። ህዝቡን የሚጠሉ ገዢዎች እንኳን በሌላው የኢትዮጵያ ክፍል በራሱ ግዛትም በህልውና እንዲኖር እየፈቀዱለት ስላለመሆኑም አመልክቷል። ተመሳሳዩን ሀሳብ የሚጋራው ዓለም አቀፉ የክራይሲስ ቡድንም አብይ አህመድ ከህ ከውሃ ጦር ጋር ተፋልሞ ስልጣኑ እንዲቀጥል ያደረገውን የአማራ ህዝብና የፋኖ ማዋቅድ ከርቶ ጦርነት እንዳወጀበት መግለጹ የሚታወስ ነው። እንዲህ ያሉ ምስክርነቶችን ለትንታኔያችን ማንሳቱ ዓለም አቀፍ እውቅናም ያለው ስለመሆኑ ለማሳየት እንጂ የመከራ ጥጉንማ ኑሮ የሚያውቀው የአማራ ህዝብ ነው። በአማራ ጠሉ የኢትዮጵያ ያለፉት ግማሽ ዓመታት ፖለቲካ ውስጥ አማራ ጠልነት ፖሊሲ ሆኖ ተተግብሯል። ርዓተ ትምህርት ተደርጎ ትውልድ ተሰርቶበታል። ለጸረ ኢትዮጵያውያን ቡድኖችና ሀገራት የዲፕሎማሲ ሹመት መገበያያ እንዲሆን ተደርጓል። አሁናዊ መተናነቁ ነፍስና ደም መገበሩ በእምቢተኝነት ዱር ቤቴ ማለቱ ሁሉ ተደምሮ እነዚህም የህዝቡን የመከራ ቅርንጫፎች የመቁረጥ ግዙፍ ግብ ያለው ነው። ለዚህም የአማራ ፋኖን አንድነት ማጠናከር፣ ስንጥቆችን እየተከታተሉ መድፈን፣ የነገ የሚባሉ ጉዳዮችን ማሳደር ያ ያስፈልጋል። በዚህ ወቅት ከአማራ ህዝብ ትግል የሚቀድምም ሆነ የሚበልጥ ጉዳይ የለም። በትግል ውስጥ የጎላ ተናጠላዊ አበርክቶ ያላቸው ግለሰቦችም እንኳን ቢሆኑ ከመዋቅራዊ አንድነቱ ግላዊ ፍላጎታቸው ካመዘነ ያንን የሚያስተናግድ እድል የለም። ከግለሰቦች ይልቅ ተቋማዊ ግንባታው ከሁሉም ነገር ይበልጣል። በተቋም ውስጥ ሚና የሚኖራቸው ግለሰቦች ቡድናዊ አሰራርን የማይቀበሉ ከሆነ እየቆረጡ ጥሎ ማለፍ ግድ የሚልበት ጊዜ ላይ ተደርሷል። ብልጽግና የፖለቲካም ሆነ የጦር ኃይሉ በሚገባ ተቀጥቅጦ በተንበረከከበት ወቅት የጎንዮሽ መጓተቻ ካርድ እየመዘዘ ጊዜ እንዲገዛ የሚያመቻች ኃይል በአስቸኳይ ከትግሉ ሜዳ እየተጠለዘ መውጣት አለበት ተብሏል። አገዛዙ ለደረሰበት ታሪካዊ ውርደት፣ ለተጎነጨው መራራ ሽንፈት ያበቃው በዋነኛነት እብሪተኝነቱ ነው። ዓመት ባልሞላ ጊዜ ውስጥ ያበጠ እብሪቱ ተንፍሶ እንዲኮማተር ሲደረግ የተመለከተ ትውልድ ራሱን ከአማራ ሕዝብ የህልውና ትግል አስበልጦ ለሚቀርብ እብሪተኛ ግለሰብም ሆነ ቡድን ቦታም ጊዜም ሊሰጥ እንደማይችል መገንዘብ ያስፈልጋል ነው የተባለው። በህዝባዊ እምቢተኝነቱ እየተመዘገበ ያለውን ድል ለማጽናትና ከመቀልበስ ለመጠበቅ ብቻ ሳይሆን የትግሉን የወደፊት ሁለ ነገር ለመወሰን ወጥ አማራዊ መዋቅር መፍጠር ግዴታ ሆኗል። ይህ እንደ አማ አማራጭ ምክረ ሐሳብ የሚሰነዘር የፖሊሲ ወይም የርእዮተ ዓለም አጀንዳ ሳይሆን ሌላ አማራጭ ሊቀርብለት የማይችል ብቸኛውም ተመራጩ መንገድ ሆኗል። በደቡብ ጎንደር በተፈጸመ የድሮን ጥቃት አምስት ሕፃናትን ጨምሮ ከአስር በላይ አርሶ አደሮች ተገደሉ። የለውጡ ሰባተኛ ዓመት በሚል ድግስ ላይ የሚገኘው የብልጽግና ቡድን በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ላይ ዛሬ መጋቢት 24 ቀን 2017 ዓመተ ምህረት ማርፈጃውን በፈጸመው የድሮን ጥቃት ከአስር በላይ አርሶ አደሮች መገደላቸውን ለማረጋገጥ ችሏል። በጥቃቱ ከተገደሉት መካከል አምስቱ ሕፃናትና ታ ታዳጊዎች መሆናቸውን ነው ለጣቢያችን የደረሰው መረጃ የሚያመለክተው። ዛሬ ማርፈጃውን በእስቴ መካነ ኢየሱስ አቅራቢያ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ ጸረ አማራው የብልጽግና ቡድን በፈጸመው የድሮን ጥቃት አምስት ሕፃናት ታዳጊዎችን ጨምሮ ከተገደሉ ከአስር በላይ አርሶ አደሮች በተጨማሪ በርካታ ንጹሐኖች ቆስለዋል ሲሉ ምንጮች ገልጸዋል። ጥቃቱ የተፈጸመው በቀበሌው በሚገኘው አንድ የመጀመሪያ ደረጃ ትምህርት ትምህርት ቤት ቀጠር ግቢ ውስጥ ነው። የጥቃቱ ሰለባ የሆኑትም ተማሪዎችና መምህራን እንዲሁም የትምህርት ቤቱ አስተዳደር አካላት ናቸው ሲሉ የገለጹት ምንጮቻችን ትምህርት ቤቱ ሙሉ በሙሉ መውደሙን ተናግረዋል። በተመሳሳይ በትናንትናው ዕለት በጎንደር ቀጠና ኪንፋስ በገላ ስላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሐን ወገኖች ሲገደሉ መጋቢት 22 ቀን 2017 ዓም ደግሞ በጎጃም ብራቃት ከተማ 50 የሚደርሱ የእርሱ ንጹሐን ወገኖች መገደላቸው አይዘነጋም። ኦህዴድ መራሹ የአቶ አብይ አህመድ አገዛዝ በፋኖ ከፍተኛ በትር ሲደርስበት ንጹሐንን ኢላማ ያደረገ ጥቃት መፈጸሙን አጠናክሮ ቀጥሏል። የጋዜጠኞች ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፉ የሚዲያ ድጋፍ ተቋም አይኤምኤስ ባወጣው ሪፖርት በኢትዮጵያ በጎርጎሮሲያውያኑ 224 ብቻ 43 ጋዜጠኞች ለእስርና ለእገታ መዳረጋቸውን አስታወቀ። ሪፖርቱ ጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ፣ እስርና እንግልት ጨምሮ ለበርካታ ጫናዎች ተጋላጭ መሆናቸውን አመላክቷል። ከ60 በላይ ጋዜጠኞች ጋር በተደረገ ቃለ መጠይቅ እና በሰነድ በተመዘገቡ ጉዳዮች ላይ የተመሰረተው ሪፖርቱ በግጭት በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ በኦሮሚያ እና ቤኒሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥሟቸው አረጋግጧል። በግኝቶቹ የመንግስት ባለስልጣናት ብሔራዊ ደህንነትና ብሔራዊ ጥቅም በሚል ሰበብ ጋዜጠኞች እንዲታሰሩ ማድረጋቸውን ሪፖርቱ አመላክቷል። ተቋሙ በጎርጎሮሳውያኑ 224 ሶስት ጋዜጠኞች የአስገድዶ መሰወር ሰለባ እንደሆኑ ገልጾ ከዚህም መካከል ሁለቱ ጋዜጠኞች ይህ ሪፖርት እስከሚዘጋጅበት ድረስ እንዳልተገኙ ጠቁመዋል። ከነዚህም መካከል ለቤተሰብ ጉብኝት 60 ኪሎ ሜትር ርቀት ላይ ከምትገኝ መንደር ከባለቤቱ ጋር ወደ አሶሳ ከተማ ሲመለስ የተወሰደ የቤሻንጉል ጉሙዝ ቲቪ ካሜራ ባለሙያ ይገኝበታል ተብሏል። በወቅቱ የህዝብ አውቶቡሱን በማስቆም ለይተው አውጥተው እንደወሰዱት ድርጅቱ በሪፖርቱ አክሏል። ሪፖርቱ አክሎም በአማራ ክልል በተራ ዘመው የአስቸኳይ ጊዜ አዋጅ ወቅት ዘጠኝ የዘፈቀደ ስርዓት ጉዳዮችን መመዝገቡን ጠቅሶ ጋዜጠኞች በመንግስት ኢላማ ተደርገዋል ብሏል። ጋዜጠኞች ወደ መንግስት የደህንነት አገልግሎት ሰራተኞች ተወስደው ለቀናት በወታደራዊ ካምፖች ውስጥ መታሰራቸውንም ጠቅሶ በ2024 መጨረሻ በጋዜጠኞች ላይ ጥቃት የፈጸሙት አንዳቸውም በፍትህ አካላት አልተዳኙም ብሏል። ከዚህ ቀደም በወጡ ተመሳሳይ ሪፖርቶች በኢትዮጵያ የፕሬስ ነጻነት ቀስ በቀስ እያሽቆለቆለ መምጣቱን በዝርዝር አስረድተዋል። ለአብነትም ድንበር የለሽ ጋዜጠኞች ቡድን አርሴፍ በ224 ዓለም አቀፍ የፕሬስ ነጻነት ዝርዝር ውስጥ ኢትዮጵያን ከ180 ሀገራት ውስጥ 141ኛ ደረጃ ላይ አስቀምጧል። በተመሳሳይ የጋዜጠኞች መብት ጥበቃ ኮሚቴ ሲፒጄ በቅርቡ ኢትዮጵያን ከሰሐራ በታች ባሉ የአፍሪካ ሀገራት ውስጥ ጋዜጠኞችን በከፍተኛ ሁኔታ ከሚያስሩ ሀገራት መካከል በመመደብ ከኤርትራና ከግብፅ ከግብጽ በመቀጠል ሶስት ሁለተኛ ደረጃ ላይ አስቀምጧል። በእስር ላይ ካሉ ስድስት ጋዜጠኞች መካከል አምስቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል ሲል የጋዜጠኞች ጥበቃ ኮሚቴ ሲፒጄ ይፋ ባደረገው የጋዜጠኞች እስር ሪፖርት አስታውቋል። ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኞች ለማሰር ብዙውን ጊዜ ግልጽ ያልሆኑ የሽብርተኝነት ወይም የጽንፈኝነት ክሶችን ይጠቀማል ሲሉ ገልጿል። ዓለም አቀፉ ሚዲያ ድጋፍ ተቋም አይኤምኤስ በመ መጀመሪያው ለሀገራዊ ደህንነት እና የኦንላይን ላይ ይዘት ቁጥጥር የወጡ የህግ አዋጆች በጋዜጠኞች ላይ በከፍተኛ ሁኔታ ጥቅም ላይ እያዋሉ እንደሆነ ገልጿል። በዚህም ሰባት ጋዜጠኞች፣ አምስት ወንዶችና ሁለት ሴቶች በጸረ ሽብርተኝነት አዋጅ፣ በወንጀል ህግ፣ በኮምፒውተር ወንጀል ህግ እና የጥላቻ ንግግርና ሐሰተኛ ሀሰተኛ መረጃ መከላከል አዋጅ መሰረት ፍርድ ቤት መቅረባቸውን በሪፖርቱ ጠቅሷል። የኢኮኖሚ ችግሮች የጋዜጠኞችን ሁኔታ የበለጠ አወሳስቦታል ያለው ሪፖርቱ ከስራ መባረርና የደሞዝ መዘግየት በመላው አገሪቱ የሚገኙ የመገናኛ ብዙሀን ሰራተኞች ላይ ተጽዕኖ አሳድሯል ብሏል ተቋሙ በሪፖርቱ የገንዘብ ጫናዎችና የማህበራዊ አለመረጋጋት ጋዜጠኞች ሙያቸውን አክብረው በስነ ምግባር ለመስራት ያላቸውን አቅም እንደ ጎዳው ገልጿል። ሪፖርቱ አክሎም በግል ሚዲያ ውስጥ ያሉ ጋዜጠኞች በመንግስት ሚዲያ ውስጥ ካሉ አቻዎቻቸው ያነሰ ገቢ ያገኛሉ ሲል አመልክቷል። አያይዞም የኢትዮጵያ መንግስት የጋዜጠኞችን የዘፈቀደ እስርና ማስፈራሪያ እንዲያቆም እንዲሁም የመገናኛ ብዙሃን የባለቤትነት መዋቅራቸው ሳይለይ በነፃነት መስራት እንዲችሉ እንዲያረጋግጥ ጥሪ አቅርበዋል። እንዲሁም የጸጥታ አካላት ህገወጥ በሆነ መንገድ የአካል የዲጂታልና የሞባይል ስልክ ክትትል ከማድረግ እንዲቆጠቡና የፌዴራል ህገ መንግስቱም እንዲሁም ዓለም አቀፍ የሰብዓዊ መብት ድንጋጌዎችን እንዲያከብሩ አሳስቧል። ሪፖርቱ በተጨማሪም በጋዜጠኞች ላይ ለተፈጸሙ ወንጀሎች ውጤታማ፣ ገለልተኛና ነፃ ምርመራዎች እንዲደረጉና አጥፊዎች ለፍርድ እንዲቀርቡ ጥሪ አቅርቧል። እስራኤል እንደ አዲስ ባለፉት ሁለት ሳምንታት በጋዛ በጀመረችው ጥቃት 332 ሕፃናት መገደላቸውን የተባበሩት መንግስታት አስታወቀ። በተጨማሪም በዚህ ወቅት ቢያንስ 69 ሕፃናት መቁሰላቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለሕፃናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራሴል ተናግረዋል ክለውም ነገር ግን ሕፃናቱ እንደገና አዙሪቱ ወደማያልቅ አስከፊ ጥቃቶች እንዲገቡ አድርጓቸዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከሁለት ሳምንት በፊት አዲስ ጥቃቷን አጠናክራ ቀጥላለች። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁምን የሚያዘገየው ይሆናል። ዩኒሴፍ በጋዛ የሚያቋረጥና ማንንም ባለየ ሁኔታ የአየር ጥቃት እየተ ፈጸመ እንደሆነ ገልጾ ባለፉት አስር ቀናት ውስጥ በየቀኑ መቶ ህጻናት ተገድለዋል ወይም የአካል ጉዳት ደርሶባቸዋል ብሏል። አብዛኞቹ የተገደሉት ህጻናት የተፈናቀሉና በጊዜያዊ ድንኳኖች ወይም ጉዳት በደረሰባቸው ቤቶች ተጠልለው የነበሩ ናቸው። የእስራኤል መከላከያ በበኩሉ በጋዛ በሚያደርገው ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚደርሱ ጉዳቶችን ለመቀነስና በጦርነት ላይ ላሉ ህጎች ጨምሮ ዓለም አቀፍ ግዴታዎችን አከብራለሁ ብሏል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18,000 ሕፃናት መገደላቸውን ከ34,000 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ሕፃናት በተደጋጋሚ መፈናቀላቸውን ገልጿል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከአንድ ወር በፊት ከልክላ ማስቀመጧን ተከትሎ የሰብአዊ ቀውሱ መክፋቱን የረዴት ድርጅቱ እየገለጹ ነው። በተጨማሪም በቅርቡ ስምንት የፊልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች ስድስት የሲቪል መከላከያ ኤጀንሲ የመጀመሪያ እርዳታ ሰጪዎች እንዲሁም አንድ የተባበሩት መንግስታት ሰራተኛ በእስራኤል ጥቃት መገደላቸውን ተከትሎ የተባበሩት መንግስታት በጋዛ የሚያደርገው እንቅስቃሴ ገታ ማድረጉን አስታውቋል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ